እጅግ በጣም ነው የኮራሁት። እጅግ በጣም ነው የተደሰትኩት። ከነዋሪውም ጋር ባደረግኩት መስተጋብር ያገኘሁት ይሄን ደስታ ነው። በወንዝ ዳር ልማትና በኮሪዶር ልማት ሌሎቹ ትልልቆቹ እንዳሉ ሆነው እጅግ በጣም ከፍተኛ አዲስ አበባ ከተማን ብቻ ሳይሆን የኢትዮጵያን ገጽታ ራሱ የቀየሩ ስራዎች ናቸው የተሰሩት። እኔ ደግሞ አዲስ አበባ ከተማ ውስጥ ከብዙዎቻችሁ የበለጠ ዘመን ኖር ያለው ከዛም በተረፈ ደግሞ ትልቁ የደስታዬ ምንጭ የሚሆነው ከጥቂት ዘመና ከጥቂት ዓመታት በፊት እዚህ ያሉ ወዳጄ የተከበሩ ዶክተር መሐመድ ገልማ እሳቸው የሚመሩት ኖን ስቴት አክተርስ ኮዋሊሽን የሚባል ድርጅት አለ። ለዛ ድርጅት አርበን ፖቨርቲ ዊዝ ስፔሲፊክ ፎከስ ኦን አዲስ የሚል የኮንሰልታንሲ ስራ ሰርተን ነበረ፣ ዩሮፒያን ዩኒየን ፈንድ ያደረገው በዛን ጊዜ አዲስ አበባ ከተማ ውስጥ ያለውን ድህነት ብቻ ሳይሆን አዲስ አበባ ራሷ የነዋሪዎቿን ድህነት ማቅ ለብሳ ነበር ያገኘናት፣ ትዝ ይለኛል። በዛ ጊዜ ያልነው አዲስ አበባ አርባን ነች ለማለት ራሱ አርባን የሆነ ህዝብ አለመኖሩ ብቻ ሳይሆን ተገቢ የሆኑት ግልጋሎቶች አሉም የሉም ተብሎ የሆነ ወጣ ገባ የሆነ ለብለብ አይነት የሆነ ነገር ውስጥ እንደነበረች እናይ ስለነበረና ከባህልም አንጻር ስንመለከተው ማለት ነው፣ ከከተሜነት ባህል አንጻር አዲስ አበባ በብዛት የሰፋፊ መንደሮች ስብስብ ነበር የምትመስለው በዛን ሰዓት ላይ በዛን ሰዓት። ከመዘጋጃ ቤቱ ጋር አምተባብረን መረጃዎች እየወሰድ ተሰርተው የነበሩትን ቤቶች ተሰርተው የነበሩትን መንገዶች ሁሉ አይተን ነበረ። ከዛሬ ጋር ሳወዳድረው እጅግ እጅግ በጣም የተለየ ደረጃ ላይ ደርሰናል። አስራ አምስት አመታት ጊዜዎች አመታት ናቸው ያለፉት፣ ነገር ግን አዲስ አበባ ከተማ እጅግ በጣም ተሽቀንጥራ አድጋለች። እኔ የተሰሩትን ስራዎች ለህፃናት፣ ለወጣቶች ለአረጋውያን ለተገልጋዩ ህዝብ፣ አዲስ አበባ ከዚህ በፊት እንደተባለው የልማት ነጥቦቿ እርስ በርስ እንዲገናኙ ከተደረገ በጣም በጣም ማደጓን እናያለን ይሉ ነበረ ክቡር ጠቅላይ ሚኒስትሩ። ዛሬ እሱን አይተናል። የእኔ ስሜት እንዳለ ሆኖ ከዚህ ምክር ቤት ጋር ለመጋራት ይዤ የመጣሁት አንድ ሶስት ነጥቦች ናቸው። እኔ አይደለሁም። በ2025 የአፍሪካን አስር ምርጥ ከተማዎች ያወዳደረ አንድ ቻናል ስለ አዲስ አበባ ያለውን አራት ነጥቦች አነብላችኋለሁ። የሚገርመው ነገር ስለ አዲስ አበባ ያለውን ለሌሎቹ ዘጠኙ ከተማዎች አላለም እና ከኛ ይበልጥም ሄዶ አልፎ ሄዷል ደግነቱ ለንትን አድሎ ተደረገ እንዳይባል እንኳን ቻናሉን ረን የሚያደርጉት አፍሪካውያን አይደሉም፣ አውሮፓውያን ናቸው። ብዙ ጊዜ በአፍሪካ ለምሳሌ በኢትዮጵያ የሕዳሴ ግድብ ላይ ሁሉ ግድቡን ራሱን አናላይዝ እያደረገ የሰራ ቻናል ነው ለኢትዮጵያ ፖዚቲቭ አቲትዩድ ያለው ነው። ይሄ ምንም የሚካድ አይደለም። ያ ቻናል ካለ ውስጥ ጥቂቱን ላምብላችሁ። እንግዲህ ቋንቋ ልቀይር ነው፣ ይቅርታ አርጉልኝ። በአማርኛ ባረገው ኖሮ የመልእክቱን ለዛ ያበላሸዋል ብዬ ስላሰብ፣ የእንግሊዘኛውን ነው ይዤ የመጣሁት። ምን ይላል? ይቅርታ አዲስ ኢዝ ኖት ጀስት አ ፖለቲካል ካፒታል ኦፍ አፍሪካ ኢት ኢዝ ዘ ኢንፍራስትራክቸር ካፒታል ኦፍ ሞሜንተም ነው የሚለው። ልድገምላችሁ አዲስ ኢዝ ኖት ጀስት አ ፖለቲካል ካፒታል ኦፍ አፍሪካ ኢት ኢዝ ኢንፍራስትራክቸር ካፒታል ኦፍ ሞሜንተም

አረፍተ ነገር ነች አዲስ አበባ፣ ሌሎች ሌሎች ከተሞች አንብበዋት የሚማሩባት ማለት ነው። ልቀጥል። አንድ ትንሽ ነጥቦች ዘ ሲቲ ኢዝ ኖት ጀስት ቢልዲንግ ኢንፍራስትራክቸር ኢትዝ ቢልዲንግ ኮንፊደንስ። ይሄ የውጭ ናቸው ያሉት ልብ አድርጎ ዛሬ ህዝባችን በኑሮ ውድነት የሚያነሳውን ችግር በዚህ ኮንፊደንስ በዚህ ተስፋ ጥሶ ሊሄድ እንደሚችል መዘጋጀቷን ነው የመሰክረው። በመጨረሻ ምን ይላል? አዲስ አበባ ኢዝ አፍሪካስ አምቢሽስ ክላይምበር። አምቢሽስ ክላይምበር ቃላቶቹን በደንብ ብትሰሟቸው ይሄ የውጭ ዜጎች ናቸው ያሉት እና አዲስ አበባችን በዚህ ደረጃ ሄዳለች። ከሰባ በላይ የሚሆኑ ከተሞቻችን ይህን መስመር ተከትለዋል። ገጠሮቻችን ይህን ጀምረዋል። ኢትዮጵያ በተስፋ ነው እየሄደች ያለችው። ነዋሪዎቻችን የአዲስ አበባ ከተማ ነዋሪዎችም ይሄ ደስታ ይታያቸዋል። ግን በምንም አይነት ዲስጋይዝ ማናደርገው የኑሮ ሁኔታ ግን ሁልጊዜ